የቤት ሥራ ስራ አልሰራሽም በሚል በአንዲት ተማሪ ላይ ተገቢ ያልሆነ ቅጣት የፈጸመችው መምህርት በቁጥጥር ስር ዋለች። በኮልፌ ቀራኒዮ ክፍለ ከተማ በሰላም በር ቅድመ አንደኛና አንደኛ ደረጃ ትምህርት ቤት የሁለተኛ ክፍል ተማሪን የቤት ስራ አልሰራሽም በማለት ተገቢ ያልሆነ ቅጣት በፈጸመችው መምህርት ላይ እርምጃ መወሰዱን የአዲስ አበባ ከተማ ትምህርት ቢሮ የሕዝብ ግንኙነት ክፍል አስታውቋል። ቢሮው ጥፋቱ ስለመፈጸሙ መረጃ እንደደረሰው አፋጣኝ እርምጃ መወሰዱን የትምህርት ቢሮ የህዝብ ግንኙነት ክፍል ነግሮናል። ትውልዱን ከመቅረጽ የነገ የአገር ተረካቢ ተተኪ ዜጋን ከመፍጠርና የቀለም እናት ከመሆን ባለፈው ከእናት የማይጠበቅ ያለንበት ዘመንና ወቅት የማይመጥን መሳል ድርጊት መፈጸሙን ተገቢ አይደለም ብሏል። ድርጊቱ እንደተፈጸመው ጥብቅ ክትትል መደረጉን ወዲያውኑ የማጣራት ስራዎች እንዲሰሩና መምህርቷን በህግ ከለላ ውስጥ እንድትሆን መደረጉን መደረጉን ተገልጿል። ጉዳዩም በህግ አግባብ እንዲታይና ፍትህ እንዲያገኝ በትኩረት እየሰራ እንደሚገኝ ገልጿል። ጉዳቱ የደረሰበት ተማሪ ሕክምና አግኝታ በጥሩ ጤንነትና ሁኔታ ላይ የምትገኝ ሲሆን በነገው ዕለት ትምህርቷን ትጀምራለች ብለዋል። መሰል ችግሮች እንዳይፈጸሙና ለሌሎችም ትምህርት እንዲሆን ይህ እርምጃ መወሰዱን ነው የተገለጸው። የዘገበው ኢቢሲ ነው። ከዜናዎቹ ጋር አብዲ ሉጭነኝ። መልካም ቆይታ።